ወራመቱላ ወራካቱ እንዲና ቹሉ ሰላም ኒያላው አልহামዱሊላ አታሳልፉ ቀይችን ቪዲዮ ሼር አድርጉልኝ አንዲታችን የዛሬ ስድስ ወራ ከባቢ እኔጋ ድርሃም አስቀምጣ ነበር ያስቀምጣችሁ ምክንያት እኔን የሚሰራው ቤትና እሷ የሚሰራው ቤት ጉሩ ቤት ነው ወይ ቤቱን ላሳያችሁ የሚሰራው እዚህ ቤት ነው ይሄ ቤት ማለት ነው እኔ የሚሰራው ደግሞ እዚህ ቤት ነው ከዛ ዙባላ አንድ ላይ ነበር ምን ይላልውና አንድ ቀን እሷ ኢትዮጵያዊ መሆኗን አውቃለሁ። እሷ አላወቀችኝም ነበር። እና የሆነ ጊዜ የአላባ ባህል ቆሜ ለብሼ እንዳጋጣሚ እዚህ ጋር ዙባላ እየተያል ኮፍ ተገናኘን፣ ሰላም ተባባልን፣ ስልክ ቁጥር ተለዋወጥም ማለት ነው። ከዛ በኋላ ስልክ ቁጥር ከተለዋወጥም በኋላ እያወራ ምናምን እንዳጋጣሚ ሶስት ነው ነበር የሚሰሩት ከኡጋንዳ ና ከፊሊፒን ነበር የምትሰራው ከዛ ብር አገር ቤት እየላክ ምናምን አገር ቤት ላይ ብር እያስቀመጡኝ አይደለም፣ እያጠፉብኝ ነው እና እዚህ ማስቀመጥ አልቻልኩም። ከነሱ ጋር ስለሚሰራ ክላሳችን አንድ ነው። ስለዚህ አንተ ጋር አስቀምጥልኝ ብላ አምስት ሺ አምስት መቶ ድርሃም አስቀምጣለች እኔ ጋ ማለት ነው። ከዛ ልጅቷ ካስቀመጠች ከሁለት ወር በኋላ ማለት ነው ሰዎቿ መክተብ ወሰዷት አልቶ ማለት ነው። ኦልሬዲ ልጅቷ ያሰረችው አንድ አመት ከምናምን ነበር። ከዛ ይቺ ልጅ ከመስመርም ጠፍታለች፣ ስልኳም አይሰራም። እና እንደ አጋጣሚ ሹፌሩን ጠየቅኩኝ። ልጅቷ ምን ሆና ምናምን ብዬ ጠየቅኩኝ። ድቅ መክተብ ምናምናለች። ከዛ ሰዎቹን ላናግር ጥረት አደረኩኝ። ሴትዮዋን አገኘሁኝ። ና እናገርኳት ሳናግራት መክተብ ወስደናታ ምናምን ስ የመክተቡን ቁጥር ምናምን ስል የለንም አሉ። እኔ ደግሞ ፈራሁኝ። ብር እኔ ጋ አስቀምጣለች ምናምን ብዬ ልናገር ፈርቻለሁ። ከዛ ሰዎቹ ደግሞ ወረዲ ሲለቆያ ነው አማራጭ ሚዲያ ላይ ማውጣት ነው። ሲሟ ዙሌይካ ዑስማን ነው የመከነ ሰላም የአማራ ክልል የመከነ ሰላም ተወላጅ ናት እና ይህቺን እህታችን ይህን ቪዲዮም የሚታይ ከሆነም በውስጥ አናግሩኝ። ብርሽ እጄ ላይ አለ። እምታቋት ዙለይካ ዑስማን እምታቋት ሰዎች ካላችሁ በውስጥ አናግሩ፣ አገናኙም ከሷ ጋር ታቋ። እጄ ላይ አለ አማና ነው እና በቻላችሁ አቅም ሼር እና ኮፒ ሊንክ አድርጉልኝ። የወሰዷትም መክተብ አልነገሩኝም። ኦልሬዲ ወራት ተቆጥረዋል። ብሯ ይችላል። እኔ የሚሰራው እዚህ ቤት ነው፣ እሷ የምትሰራው ደግሞ እዚህ ቤት ነው። ስለዚህ ቪዲዮን ሼር አርጉላትና ልጅቷ አቋን ትውሰድ። ምን አልባት እኔ ከሶሻል ሚዲያ ጋር ሊጠፋ ይችላል፣ ላገኛት አልችልም። ማላገኛት የሚችለው ብቻ አሁን በዚህ ሶሻል ሚዲያ ብቻ ነው። ልጅቷ አገር ገብታ ከሆነ ቪዲዮ እንዲደርሳ ሼር አርጉ። ዘለይካ ዑስማን ነው ስሟ። የአማራ ክልል ተወላጅ ናት፣ ግን መካና ሰላም ነው። የት ያካባቢ እንደሆነ እናንተ ታውቃላችሁ፣ እኔ አላውቅም ብቻ የልጅቷ ሀቅ ይጀላ ያለ ኑሮ ሼር አድርጉላት።